እንደምና ደምናላችሁ ተመልካቾች፣ ከሀዲያ ቴሌቪዥን ወደናንተ ዘውትር የሚደርሰው የዜና ወጃ ሰዓታችን ላይ ደርሰናል። ከዜናዎቹ ጋር በተለይም ደመቀ ነኝ። ዋና ዋና ዋና ዜናዎችን በማስቀደም እንጀምራለን። በሆሳዕና ከተማ በኮሪደር ልማት ስራ እድል የተፈጠረላቸው ግለሰቦች ተጠቃሚ መሆናቸውን ተናገሩ። ጊዜ ጊዜና ጉልበትን በአግባቡ በመጠቀም መስራት ከተቻለ መለወጥ እንደሚቻል ተጠቆመ። ማሳን ኩታገጠም ማድረግ የጊዜ የጉልበትና የመሬት ብክነትን በመቀነስ ምርታማነትን ከፍ የሚያደርግ አሰራር ነው ሲሉ አቶ ኡስማን ሱሩር ተናገሩ። ጊዜና ጉልበትን በአግባቡ በመጠቀም መስራት ከተቻለ መለወጥ እንደሚቻል ተጠቆመ። ምንትዋቢያሱ ተጨማሪ አላት ማንኛውም ሰው ያለውን ጊዜና ጉልበት በአግባቡ መጠቀም ከቻለ በሀገር ውስጥ ሰርቶ መለወጥ እንደሚቻል በሆሳና ከተማ በኢንተርፕራይዝ ዘርፍ ከተሰማሩ ማህበራት መካከል ነቴክ ፈርኒቸር ኃላፊነቱ የተወሰነ የግል ማህበር ባለቤት አቶ አድነው ነጋ ይናገራሉ። ነቴክ ፈርኒቸር የቤትና የቢሮ እቃዎች ማምረቻ በ1970 ዓ ም በቤተሰብ የተጀመረ ሲሆን ወደፊት ወደ ኢንዱስትሪ የመሸጋገር አላማ ሰንቆ እየሰራ መሆኑን አብራርተዋል። ድርጅቱ የተቋቋመው በ197 አንድ አመተ ምህረት በቤተሰብ የተቋቋመ ድርጅት ነው። ከዛ በኋላ በ1990ዎች ውስጥ ወደ ፒኤልሲ ተቀይሮ በቤተሰብ በሽርክና ስራ አገልግሎት ላይ ነው ያለው። የተለያዩ የጨረታ ስራዎችን፣ የትምህርት ቤት፣ ጤና ጣቢያ ስራዎችን በመስራት ለረጅም አመታት ቆይተዋል። አሁንም በቀጣይ ብዙ ፕሮጀክቶች አሉን። ያን ፕሮጀክቶች ለመንግስት አቅርበን በኢንቨስትመንት እንትን ለመቀጠል ፕሮግራም ላይ ነው ያለ። ከተሰራ መለወጥ ይቻላል ያሉት አቶ አድነው በጥቂት ካፒታል የተጀመረው ይኸው ስራ በሚሊዮኖች የሚቆጠር ገንዘብ እንደሚንቀሳቀስበት ተናግረዋል። አናቲክ እንግዲህ ሰባዎቹ ላይ ሲጀምር እንግዲህ በመቶ ብር እና በሁለት መቶ ብር ባላለፈ ካፒታል የጀመረ ድርጅት ነው። ከዛ በኋላ ወደ ፒኤልሲ ሲቀየር ወደ አንድ ነጥብ ሁለት ሚሊየን የሼል ሆርደሮች መዋጮ ይዞ የገባ ነው። አሁን ላይ ደግሞ ያለበት ሁኔታ በጣም በጥሩ ሁኔታ ላይ እየሰራን ሌላ ፕሮጀክቶችን በመቅረጽ ወደ ካፍቴሪያ፣ ወደ ብሎኬት ማምረቻ፣ ወደ ተስፋፋ ስራዎች ውስጥ ላይ እየሰራን ያለንን ለሰላሳ ወጣቶች የስራ እድል መፍጠር መቻሉንም ጠቁመዋል። አሁን በአሁን ላይ ወደ ሰላሳ ሰራተኞች አሉ። ቋሚና ጊዜያዊ ሰላሳ ሰራተኞች አሉ። ስድስት ሴቶች አሉ። እነዚህ ሰራተኞች እንግዲህ ያው በስራቸው ብዙ ቤተሰብ ያላቸው በብዛት ቤተሰብ የሚያቋቁሙ ናቸው። ቤተሰብ በትዳር ላይ ያሉ ናቸው። ገና ታዳጊዎችም አሉ። ስራውን ወደ ኢንዱስትሪ ለማሸጋገር መንግስት የገበያ ትስስርና ብድር የማመቻቸት ስራ ቢሰራ ሲሉም ጠይቀዋል። በምንሰራው ስራ ላይ ያው አስፈላጊ ነው ብለን የምንለው ነገር እንደምታዩት የመሸጫ ቦታዎች አሉን። ማምረቻ ቦታ ያስፈልገናል። ሰፋ ያለ ማምረቻ በ1970 የተቋቋመ ነገር በዚህ ሰዓት ላይ ወደ ኢንዱስትሪ፣ ትልቅ ኢንዱስትሪ ላይ መቀየር መቻል ዘመናዊ ነገሮችን አስገብቶ መስራት የተሻለ ደረጃ ውስጥ መሄድ ያስፈልጋል። ይህን ደግሞ ለማድረግ አንድ ባለሀብት በብቻው የሚያደርገው ነገር የለም። መንግስት የሚሰጠው የሚያስኬደው የሚያስቀምጥለት መሬ ሊኖር ይገባል። ከባንኮች ጋር የተያሳሰረ ነገር መንግስት ቦታ በመስጠት በዛ ቦታ ላይ የተሻለ ሰፋ ያለ ነገሮችን ወደ ከትንንሽ ምርት ወደ ሰፊ ምርት ላይ ከሀገር አልፎ ወደ ሌላ ሀገር ይ ወስዶ መሸጥ ማድረስ ማከፋፈል፣ የሚቻሉ ነገሮችን እንዲፈጠር ያው ማስፋት ይፈልጋል። ይሄ ደግሞ የሚሰፋው ምንድነው? ከመንግስት ጋር ያለ ነገር ነው። መንግስት ደግሞ የሚያደርገው ነገር ምንድን ነው? አመቺ የሆኑ ነገሮችን መፍጠር ነው። በኔቴክ ፈርኒቸር የስራ እድል የተፈጠረላቸው ወጣቶች ባገኙት የስራ እድል ህይወታቸውን እየመሩ እንደሚገኙ ተናግረዋል። ስራ አጠደለውም አሁን ባለውበት ሁኔታ ራሴን እንዲችል እንድሰራ አድርጎኛል። እዚህ ጋር በመስራቴ ኩራ ብርዬ እየኖርኩ ነኝ እየበላው እየጠጣው ዘና ብዬ ይኖርኩ ነኝ። ብዙ ለውጥ ለውጥም አግኝቻለሁ። ብዙ ነገርም ለመስራት እቅድ አለው። ማንኛውም ወጣት ጊዜውን ያለ አግባብ ባለማባከን ራሱንም ሆነ ሀገሩን ለመለወጥ መስራት እንዳለበት ወጣቶቹ አብራርተዋል። የሆሳና ከተማ ፓርክ ኮርፖሬሽን ዘርፍ አስተባባሪ አቶ ጌታውን ታደሰ በከተማ አስተዳደሩ በ29 ማህበራት ከ668 በላይ ለሆኑ ወጣቶች የስራ እድል መፍጠር መቻሉን ጠቅሰው ወደ ስራ ለገቡ ማህበራት አስፈላጊውን ድጋፍና ክትትል እየተደረገ መሆኑን ገልጸዋል። የሆሳና ከተማ ላይ ብዙ የተደራጁ ማህበራት አሉ ከነዛ ውስጥ አሁን ወደ እኛ ወደ ኢንዱስትሪ ፓርክ ኮርፖሬሽን ሽግግር ተሰርቶላቸው እየመጡ ወደ ወደ 28 29 አካባቢ ማህበራት አሉ። በነዛው ውስጥ ደግሞ እየታቀፉ ወይም ስራ እድል የተፈጠረላቸው ወደ 669 68 አካባቢ ወጣቶች አሉ። ስራ እድል የተፈጠረላቸው ሴቶችም ወንዶችም አሉ ማለት ነው። በማህበር ተደራጅተው ለሚሰሩ የገበያ ትስስር የመፍጠር ብድር የማመቻቸትና ወደ ኢንዱስትሪ የማሸጋገር ስራዎች እየተሰራ መሆኑን አስታውቀዋል። በኢንዱስትሪ ደረጃ ላይ ከፍ ለማድረግ አንዳንድ አጋር ድርጅቶችን በመፈለግ በማስተሳሰር በጂአይዜድ በተለይ ጥሩ ስራዎች እየተሰሩ ይገኛሉ። ማሽን ተገዝቶ እየተሰጣቸው ድጋፍ እየተደረገላቸው ወደ ከፍተኛ ኢንዱስትሪ እንዲገቡ እየተደረገ ነው። እንደ ባልደረባችን ፊታሞ ደስታ ዘገባ ተደራጅተው ወደ ስራ ለሚገቡ ማህበራት የቦታ አቅርቦት ክፍተት መኖሩን አንስተው ችግሩን ለመፍታት ከሚመለከታቸው አካላት ጋር እየተሰራ መሆኑንም ገልጸዋል። ያው አሁን እንቅፋት ነው ብለን የምናስበው ያሉን ሀብቶች ውስን መሆናቸው ነው። አሁን ለምሳሌ ክላስተር ማዕከላት ላይ ሊገቡ የሚፈልጉ ሰዎች አሉ፣ በብዛት ወጣቶች አሉ፣ ተደራጅቶ የተቀመጡ ማለት ነው። እነዚህን ወደዚህ ለማሰማራት ያለን ሀብት ውስን መሆኑ ነው ችግር የፈጠረብን። ይህን በተቻለ መጠን ወደ ማስፋፊያ ፕሮጀክቶች ተፈጥሮ ቢደረግ፣ የኢንዱስትሪ መንደር ቢፈጠር፣ ከፍ ያሉትን ደግሞ ወደ ኢንቨስትሜንት ከፍ እያሉ የማሳደግ ነገር ሌሎች የሚመለከታቸው አካላት ጭምር ከሰሩና በአንድ ላይ ከተሰራ ውጤት ማምጣት እንችላለን ብለን የምናስበው ችግሩንም። በሆሳና ከተማ በኮሪደር ልማት የስራ እድል የተፈጠረላቸው ግለሰቦች ተጠቃሚ መሆናቸውን ተናገሩ። ለምለምዩኤል ዝርዝሩን ታቀርበዋለች። በኮሪደር ልማት ተግባሩ የተሰማሩ የስራ እድል የተፈጠረላቸው ወጣቶች እንደገለጹት ከዚህ ቀደም ለስራ ወደ ተለያዩ አካባቢዎች እንደሚሄዱ ገልጸው አሁን በአካባቢው ላይ በተፈጠረው የስራ እድል ተጠቃሚ በመሆናቸው መደሰታቸውን ተናግረዋል። ይህ የኮሪደር ልማት ከመጣ ወዲህ እንግዲህ በጣም ነው እንግዲህ ውስጤ ላይ ሊገልጸው ከሚችለው በላይ ደስታ አለብኝ። አንድ አገራዊ ልማት በመሆኑም ሁለተኛም ደግሞ ስራ ላጡ እንደኛ አይነት ወጣቶች እናም ወጣት ማይበር ብዙ አይነት ወጣት ማይበሮች ያሉ ስራ አቶ ንጉላሉት ልክ ከኛም ጭምር እና ከአገራዊም ልማት ጭምር ያው የስራ እድል በመፈጠሩ በመጀመሪያ በጣም አመስግኜ ማለፍ ይፈልጋለሁ። ብዙ ጊዜ ሌላ ሀገር እየሄድ ነበረ ስንሰራ የቆየ ነው። አሁን እግዚአብሔር ይመስገን እዚህ ሰርተን እየኖርን ነው። ቤተሰብ የሚረዳ ያለ ልጅ የሚያስተምር ያለ ብዙ አይነት በቃ የስራ በር ተፈጥሮልናል። ከሰው አገር ማቶ ደግሞ ተንከራትቶ ቁጭ ያሉት ክራይ ማክፈላ አቅቶ የተቻገሩ ሁል የኔ ጎደኞች እኔ ሲጠራው እዚህ ጋ ማቶ አሁን ተለዋጩ ነው አሉ ራሳቸውን ለውጦ አሉ፣ ልጆችን ያስተማሩ ነው። ለኔ ደስታ ነው የተሰማኝ። እኔ ብቻ አይደለም ጎደኞቼ ራሱ ደስተኞች ናቸው። በጣም ጥሩ ኑሮን የኖረን ያለ ነው። እዚህ ስራ ከመጀመር ወዲህ አሁን ወደ ሁለት ወር እየሆነ ነው። እስከ መጨረሻም ሌላ ቦታም እስከሚሰራም አውረን ያለ ነው ያው በጣም ጥሩ ኑሮ ነው እየኖረን ያለ ነው። በተፈጠረላቸው የስራ እድል ከራሳቸው አልፎ ቤተሰቦቻቸውን እያገዙ መሆኑን አንስተው ሌሎች ወጣቶችን በእንዲህ አይነት ሀገራዊ የልማት ስራ ላይ እንዲሳተፉ መልእክት አስተላልፈዋል። ጉልበት እያላቸው ብዙ አይነት ተግባራትና ብዙ አይነት ተግዳሮትን ማድረግ ሲችሉ ወዲያ ላይ የቀሩ ወጣቶች አሉ። ስለዚህ ለዛም ወጣቶች ከውስጤ የሆነ መልእክት ማስተላለፍ የሚፈልገው ማንኛውም ሰው ከኛ ጋር መጥቶ የስራውን እድል ከኛ ጋር አብሮ እንዲሳተፍና ህይወቱን ልማታዊ አድርጎ እ በዚህ በኮሪደር ልማት በተፈጠረው በዚህ በአስደሳች በስራ እድል እንዲቀላቀል የውስጤን መልእክት ተስተላልፋለሁ። የሆሳና ከተማ ከንቲባ አቶ ዳዊት ጡምደዶ በከተማው በአሁኑ ወቅት ከሰባት ቢሊዮን ብር በላይ የተለያዩ የልማት ፕሮጀክት እየተሰሩ መሆናቸውን አንስተው ከዚህም አንዱ የኮሪደር ልማት ስራ መሆኑን ተናግረዋል። በከተማው 35 ኪሎ ሜትር የኮሪደር ልማት ስራ ታቅዶ ከዚህም ሰባ ፐርሰንቱ በልዩ ትኩረት የተሰራ እንደሚገኝ ተናግረው የኮሪደር ልማቱ አረንጓዴ ቦታዎች፣ የእግረኛ መንገድ፣ የሳይክል መንገድ እና አካል ጉዳተኞችን ታሳቢ ያደረገ መንገድ ያካተተ መሆኑን ገልጸዋል። በከተማው በአሁኑ ሰዓት ከሰባት ቢሊዮን ብር የሚበልጥ ፕሮጀክት እየሰራ ነው። ከዚህ ውስጥ አንዱ የኮሪደር ልማት ነው። አስፋልት ቀደም ሲል እኛ ሳንጋ የተጀመረ ነው። ይህን የመጨረስ ስራ ላይ ነው ያለ ነው። የፌዴራል አምስት ነጥብ ሁለት ኪሎ ሜትር እንደዚሁም በራስ ተሳትፎ የሚሰራ እና በመንግስት የሚሰራ ሀያ ኪሎ ሜትር አስፋልት አለ። እነዚህን ጨምሮ በከተማ ውስጥ ሀያ አምስት ኪሎ ሜትር አስፋልት ያልቃል ብለን እናቅዳል። በዚህ ዓመት ከሰኔ ድረስ ብለን አቅደናል። እሷም በሚባለው ፍጥነት ባይሆንም ለዛ የሚያስፈልግ ገንዘብ ስላልነበረ በወቅቱ ፕሮጀክቶቹ ስለበዙ ውሃውም ሌላውም ብዙ ነገር ስለነበረ 145 ሚሊዮን ብር አሁን ከፍለናል ለኩ ተቋራጭ 145 ሚሊዮን ተከፍሎ በፍጥነት የውስጥ ለውስጥ አስፓልት እየደነ የፌዴራል ኪሎ ሜትር በፍጥነት እስከ ሰኔ ያልቃል ብለን እናስባለን። ሳና በዚህ ሰዓት ኮሪደር ድማ 35 ኪሎ ሜትር ያቅዳል። ከዛ ውስጥ ፐርሰንቱ 24.5 ኪሎ ሜትር እየተሰራ ነው። ቀሪ ደግሞ በፌዴራል መንግስት የሚሰራ ቀሩ ጊዜ የሚጀመር ዲዛይን እየሰራ ያለው አስፓልቱም ሲደመር 10.3 ኪሎ ሜትር ከአንብቾ ሻፊ ማዙራስኪ ኦሮማሎች አልፎ ማዲያዎቹ ድረስ የሚሰራ ነው። እሱ አስፓል ሲደመር ኮሪደር ልማ ስለሚሰራ ይሄ ለብሄር ብሄረሰቦች በሚደርሱ ልክ የሚሰራ ነው። ከተማ ውስጥ ሁለገብ ስራዎች፣ አንድ ፓርክ የማልማት ስራ፣ የዋ አካል የማልማት ኮሪደር አካል አለ። ስቴዲየም፣ አነስተኛ ስቴዲየም በጎፈር ሜዳ ፓርክ ላይ ጨምረናል። የመኪና ማቆሚያዎች ፓርክ አንድ ሺህ መኪና የሚይዙት ጨምረናል። በወደፊት የዓለም የአየር ንብረት ችግር ስላለ ግሎባል ዋርሚንግ ተብሎ ወይም የአየር ብክለትን ለመቆጣጠር እነዚህ በቤንዚልና በናፍጣ የሚሰሩ መኪናዎች ወደፊት ከተማ ውስጥ አይኖርም ተብሎ ይጠበቃል። ለዛ ተብሎ የኤሌክትሪክ መኪናዎች ከተሞች እንደገቡ ከካምፓኒዎች ጋር ውይይት አርገናል። ለዛ በዲዛይኑ ላይ ኮሪደር ልማት ላይ በአምስቱ ቦታ ዲዛይን አካተናል። የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ ስቴሽኖች፣ የኤሌክትሪክ መኪና እነዚያን ጨምረን ከተማውን በአረንጓዴ የእግረኛ መንገድ፣ የሳይክል መንገድ ሰው በሆን በመኪና ብቻ ሳይሆን በሳይክልም ራሱ ጤነቱን መጠበቅ አለበት፣ መዝናናት አለበት። አካል ጉዳተኛ ምን እየተለየ ነው? እግረኛ መንገድ አለ፣ አረንጓዴ አለ፣ መብራት። እንዳያችሁ አንዱ ከአንድ ሚሊዮን በሚበልጥ የሚገዛ ስማርት ኤሌክትሪክ እንትን አምጥተናል ማለት ነው። የመብራት ስማርት ኤሌክትሪክ እንዳያችሁ ከተማ ውስጥ አስቀምጠናል ወደ 37 ለጊዜው ወደ 36 የሚሆን ስማርት ፖሎችን አምጥተናል። ተገኝተዋል አክለውም በከተማው በጤና በትምህርት በመንገድ መሰረተ ልማትና በሌሎችም ዘርፈ ብዙ የልማት ተግባራት የተከናወኑ መሆኑን ተናግረዋል በልማት ተግባሩ የህብረተሰቡ ተሳትፎ የሚደነቅ ነው ያሉት ከንቲባው ህብረተሰቡም ለልማቱ ትብብሩን አጠናክሮ እንዲቀጥል ጠይቀዋል በአጠቃላይ በከተማው ዘርፈ ብዙ ስራዎችን እየሰራ ነው በጤናም በትምህርትም በመንገድ መሰረተ ልማትም በሌሎችም እነዚህ እድሎች ተጠቅመን አሁን መንግስትም ብልጽግና በፈጠረው እድል እኛም እድለኞች ነን ህዝቡም እድለኛ ነው በዚህ ከተማ ውስጥ ክልል ከሆነ በኋላ መነቃቃት ተፈጥሯል። ኢኮኖሚ መነቃቃት አለ፣ የቢሮዎች መነቃቃት አለ ማለት ነው። ይሄ መነቃቃቱ የተፈጠረው ህዝቡ ስለሚደግፈን ነው። አንደኛ ለዚህ ከተማ ልማት ምቹ ሁኔታ ብለን የወሰን ነው የከተማ ሰላም ነው። ህብረተሰቡ አስጠብቆ የመጠ ሰላም ትልቅ እድል ነው። ይህን እድል መድሞ ለልማት እንቅፋት ስለማይሆን ሰላም ካለ ተማት እንቅፋት አይሆንም። የገንዘብ እጥረት ሲገጥመንም ህዝቡ ይተባበረናል ማለት ነው። ማዚልክ እየተጠቀምን ነው። ሌላ ደግሞ ምቹ ህዝብ አለ። ሰራን ነው። ህዝቡ በጣም ስፖርት ይማረጋል እኛ መደገፍ አለበት ማለት ነው። እኛም ወደፊት ለሚመጣ ጀነሬሽን ምቹ የተመፍጠር አለበት። እኛ ባለን ጊዜ ተቻለን እንሰራ፣ የሚቀጥለው ሰው ዱላ ቅብብል የሚረከብ ሰው ከዚህ በላይ እንዲሰራ እናስባለን። እኛ በዘርፈ ብዙ እየሰራን ነው። እንደዛ ካልኩኝ ሆሳዕና ውስጥ በአሁኑ ሰዓት እየተሰሩ ያለ ነገሮች ህዝቡ እንደጀመረ እንደገፈን፣ በገንዘብ በእውቀትም እንደገፈን እንፈልጋለን። ስኳርና ደም ግፊት ያለባቸው ሰዎች የሐኪም ምክር ተግባራዊ በማድረግ ህመሙን መቆጣጠር እንዳለባቸው ተጠቆመ። ምንትዋብያሱ የስኳር ህመም በደም ውስጥ የስኳር መጠን ከሚገባው በላይ ሆኖ በሚገኝበት ሰዓት የሚከሰት ተላላፊ ያልሆነ ህመም ሲሆን አልፎ አልፎ በቤተሰብ ወይም በዘር እንዲሁም በአካባቢ ተጽዕኖ ሊከሰት እንደሚችል በሆሳና ከተማ ጤና ጣቢያ የተመላላሽ ታካሚ ክፍል አስተባባሪና ጠቅላላ ሐኪም ዶክተር ክብረ አፈለቀ ተናግረዋል። በዋናነት አራት የስኳር ህመም አይነቶች ሲኖሩ አይነት አንድ፣ አይነት ሁለት፣ በእርግዝና ወቅት የሚከሰትና በሌሎች ተዛማጅ ህመሞች የሚመጣ መሆኑን አብራርተዋል። አንድ ሰው ዕድሜው አ አመት ከሆነው ከሰላሳ ቢጀምር አሪፍ ነው። ሰውነቱ በጣም ወፍራም ከሆነ ቤተሰብ ላይ ስኳር በሽታ ካለበት፣ ያ ሰው በጊዜ ምርመራ ቢያደረግ በጊዜ ሕክምና ቢጀምር አሪፍ ነው። ስለዚህ አንድ ሰው ሰውነቱ ትንሽ ሞላ ያለ ከሆነ ወፍራም ከሆነ ስፖርት ማያዘውትር ከሆነ ቤተሰብ ላይ ስኳር ካለበት በየጊዜ ቼክ ቢደረግ በጣም አሪፍ ነው። ሁሉም የስኳር አይነቶች በተወሰነ መልኩ ምልክታቸው ተመሳሳይ መሆኑን የተናገሩት ዶክተር ክብረ አብ ከወትሮ በተለየ መልኩ ውሃ መጠማት፣ የሽንት መጠን መጨመር፣ የሰውነት ክብደት መቀነስ፣ ድካም፣ አንዳንድ ጊዜም የእንቅልፍ መዛባቶች የህመሙ ምልክቶች መሆናቸውን ጠቅሰዋል። ምልክቶቹ ብዙ ጊዜ በጣም ይርበኛል፣ በጣም ይደክመኛል፣ በፊት ከሚሸናው በላይ በጣም የሚሸናው ትሎ ይበላሉ እኛውን በቀን ቢያንስ ቢያንስ ከሶስት ከአራት ጊዜ እንበላለን። ስኳር ታማሚ ከሆነ ድሮ ከሚበላው በላይ ነው የሚበላው። በሽታው ምልክት ሳያሳይ በሰውነት ውስጥ የሚቆይ በመሆኑ ሁሉም ሰው ምርመራ ማድረግ ይገባል ያሉት ዶክተር ክብራ በወቅቱ ሕክምና ካልተጀመረ ለልብ ድካም፣ ለአይነ ስውርነት፣ ለኩላሊትና ለሌሎች በሽታዎች ተጋላጭ እንደሚያደርግ ገልጸዋል። በጊዜ ባለመምጣቱ ምክንያት ክሮኒክ ኮምፕሊኬሽን የሚባሉ ይዞ ይመጣል። ይህም ለምሳሌ የአይን እይታ ማጣት ሊሆን ይችላል። ሁለተኛ ደግሞ ኩላሊት ፌል ሊያደርግ ይችላል። ሌላ ደግሞ በጣም ብዙ የቆዳ በሽታዎች አሉ። የጆሮ በሽታ አለ። ብዙ ነው። ሰውነታችን ውስጥ ብዙ ቦታ ነው በዚህ ስኳር መቆጣጠር ባለመቻል ምክንያት የሚመጡት። ስለዚህ አንድ ሰው በጊዜ ቢመጣ እነዛን ሁሉ ተዛማጅ ኮምፕሊኬሽኖችን ወይም ጎንዮሽ ጉዳቶችን መቀነስ ይችላል። ጤናማ የአመጋገብ ስርዓት በመከተል የአካል ብቃት እንቅስቃሴ በማድረግ በሐኪሞች የሚታዘዙ መድኃኒቶችን በአግባቡ በመውሰድ የስኳር መጠንን መቆጣጠር እንደሚቻል ነው የተናገሩት። በጣም ወፍራም ከሆነ ሰውነቱ እንዲቀንስ ይመከራል። ስፖርት ማይሰራ ከሆነ ስፖርት እንዲሰራ ይደረጋል። ከዛ ደግሞ የጨው መጠን እንዲቀንስ ይደረጋል። እነዚህ ነገሮች እያደረገ መቆጣጠር ካልቻለም ወደ ሕክምና የሚካሄደው ስለዚህ ቅድም ላይፍ ስታይል ሞዲፊኬሽን ያልኩትን ነገር ካደረጉ በኋላ ነው መድኃኒት የሚጀምረው። ያ ደግሞ ላይፍ ስታይል ሞዲፊኬሽን ደግሞ እድሜ ወዘመኑን ማድረግ ያለበት ነገር ነው። ዶክተር ክብረአብ አያይዘውም በደም ስራችን ውስጥ ያለው የደም ግፊት መጠን ከ140 በዘጠና ከፍ ሲል የደም ግፊት ህመም መኖሩን የሚያመላክት መሆኑን ጠቅሰው ማንኛውም እድሜያቸው ከ30 ዓመትና ከዚያ በላይ የሆኑ ሰዎች ለደም ግፊት የመጋለጥ እድል ሊኖራቸው እንደሚችል አብራርተዋል። ኖርማሊ ከ140 ከዘጠና በላይ ከሆነ ያ ሰው ደም ግፊት ነው ይባላል። ደም ግፊቱ ጨምሯል ይባላል። ከዛ በኋላ በሂደት ደግሞ የጨመረው በቀለል ባሉ ነገሮች ለምሳሌ አንድ ሰው ሲጨነቅ ዝም ብሎ ሊጨምር ይችላል። አሁን ስፖርት ቢሰራ አንድ ሰው ብሮጥ ዝም ብሎ ሲለካ ሊጨምር ይችላል። እኛ ግን የምናደረገው ምንድነው? አንድ ሰው ከመጣ በኋላ ሪላክስ እንዲያደርግ አድርጎ ቡና ጥቶ ከሆነ ሳይጠጣ እንዲመጣ እናደረጋለን። እንደዛ አድርገን ለክተን መቶ አርባ ከዘጠና በላይ ከሆነ ግፊቱ ያን ደም ግፊት ነው ብለን ዲያግኖስ እናደረጋለን። ከዚያ የተለያዩ ሕክምናዎች አሉ። ጭንቀትና ውጥረትን መቀነስ፣ ጤናማ የአመጋገብ ስርዓትን መከተል፣ አካላዊ እንቅስቃሴ አዘውትሮ ማድረግ፣ ሲጋራና አልኮል መጠጥን አብዝቶ ባለመጠጣት መከላከል እንደሚቻል ገልጸዋል። በጤና ጣቢያው ተገልጋዩ ከምርመራ አንስቶ ተገቢውን የጤና አገልግሎት እየተሰጠ እንደሚገኝ አንስተው ሕመሙ ያለባቸው ታካሚዎች የጤና ባለሙያ ምክር ተግባራዊ ማድረግ እንዳለባቸውና በሳይንስ ያልተረጋገጡ ባህላዊ መድኃኒት መጠቀም እንደሌለባቸው መልእክት አስተላልፈዋል። አንዳንዴ ባህላዊ የሚባሉ አሉ የትኛውም በሳይንስ የተረጋገጠ ባህላዊም የለም። ባህላዊ ሳይንስ ይደግፋል። እስካሁን ግን የትም ነገር ላይ በባህላዊ ስኳር አይታከምም። ስኳራውን ሰውነት መጠቀም አለመቻል፣ ስኳር በሽታ የተባለው ስኳር መጠቀም መጥኖ መጠቀም አለመቻል ስለሆነ የትኛውም ባህላዊ ነገር ይህንን ማስወገድ የሚችል የለም። የወባ በሽታን ለመከላከልና ለመቆጣጠር በምርምር የተገኙ አዳዲስ ውጤቶችን በግብአትነት ነት መጠቀም የሚያስችሉ ተግባራት እየተከናወኑ መሆኑን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገለጸ። ነብዩ ዮናስ ጤና ሚኒስቴር እና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከጅማ ዩኒቨርሲቲ ጋር በመተባበር በወባ በሽታ ላይ ያተኮረ አስራ አምስተኛ ሲምፖዚየም እየተካሄደ ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በሲምፖዚየም መክፈቻው ላይ እንዳሉት የወባ በሽታን ለመከላከልና ለመቆጣጠር በጥናት ላይ የተለያዩ ውጤቶች መተግበር ያስፈልጋል ብለዋል። ኢንስቲትዩቱ በጤና ላይ ጥናትና ምርምር ስራዎች እየተከናወኑ መሆናቸውን ገልጸዋል። በጥናትና ምርምር የተገኙ አዳዲስ ግኝቶችና ውጤቶች ተመርማሪዎች ጋር በመወያየት የፖሊሲ ግብዓት መሆን እንዲችሉ መስራት እንደሚገባ ተናግረው ባለድርሻ አካላት የምርምር ውጤቶችን እንዲጠቀሙ የማመቻቸት ስራ እየተከናወነም ነው ብለዋል። በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን በበኩላቸው በየዓመቱ በሚካሄደው ሲምፖዚየም ላይ በወባ በሽታ ዙሪያ በሚደረጉ ጥናትና ምርምር ስራዎች ላይ ውይይት እንደሚደረግም ገልጸዋል። በተለይም በሽታውን ከመከላከል አኳያ የሚገጥሙ ችግሮችን፣ የመድኃኒት አወሳሰድና የስርጭት ሁኔታዎችን አስመልክቶም በጥናቱ ላይ የተገኙ ውጤቶች ላይ ይመክራልን ብለዋል። በዚህ ሲምፖዚየም የተለያዩ በበሽታው ላይ እያተኮሩ ጥናታዊ ጽሁፎች ቀርበው የዘርፉ ምሁራን አስተያየት እንደሚሰጡበትም ጠቅሰው፣ በጤና ዙሪያ የሚሰሩ ባለድርሻ አካላት የጥናትና ምርምር ግኝቶችን ለበሽታው መከላከል ስራው ሊጠቀሙበት እንደሚገባም አመላክተዋል። የጅማ ዩኒቨርሲቲ ፕሬዚዳንት ዶክተር ጀማል አባ ፊጣ በበኩላቸው ዩኒቨርሲቲው በጥናትና ምርምር የጤናውን ዘርፍ እያገዘ እንደሆነም ገልጸዋል። በተለይም የወባ በሽታ ላይ ያተኮረ ምርምር ማዕከል በመገንባት በርካታ የጥናትና የምርምር ስራዎች ሲሰራ መቆየቱንም አንስተዋል። የትምህርት ተቋሙ ከጥናትና ምርምር ባሻገር የኅብረተሰቡን ጤና ለመጠበቅ በሽታን በመከላከልና በመቆጣጠር በኩልም የበኩሉን ስለመሆኑም ተናግረዋል። በሲምፖዚየሙ የተለያዩ የዘርፉ ምሁራንና ባለሙያዎች እየተሳተፉ ሲሆን ዛሬን ጨምሮ ለሁለት ቀናት እንደሚቆይ ታውቋል ሲል ኢዜአ ማሳን ኩታ ገጠም ማድረግ የጊዜ የጉልበትና የመሬት ብክነትን በመቀነስ ምርታማነትን ከፍ የሚያደርግ አሰራር ነው ሲሉ አቶ ኡስማን ሱሩር ተናገሩ። ለዝርዝሩ ምንትዋብ ያሱ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የተበጣጠሱ መሬቶችን ኩታ ገጠም ለማድረግ የሚያስችል የግንዛቤ ማስጨበጫ መድረክ አካሂዷል። መድረኩን የማዕከላዊ ኢትዮጵያ ክልል መሬት አስተዳደር ኤጀንሲ ከግብርና ሚኒስቴር ጋር በመተባበር ያዘጋጁት ነው። በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር ማሳን ኩታ ገጠም ማድረግ የጊዜ የጉልበትና የመሬት ብክነትን በመቀነስ ምርትን ከፍ የሚያደርግ አሰራር መሆኑን ተናግረዋል። ባለፉት ሰባት ዓመታት የኢኮኖሚ መሰረት የሆነውን ግብርናን ለማዘመንና የቴክኖሎጂ ሽግግርን ለማምጣት በርካታ ስራዎች እየተሰሩ መሆኑንና በዚህም አበረታች ውጤቶች እየመጡ መሆኑን ገልጸዋል። በተጨማሪም የአርሶ አደሩን ሕይወት ለመቀየር ገቢን፣ ለማሻሻልና ድህነትን ለማሸነፍ በርካታ ስራዎች ሲሰሩ መቆየታቸውን ተናግረዋል። በተለይም የመሬት አስተዳደር አጠቃቀምና አስተዳደር አዋጅ እንዲበጅ ማስቻል የፖሊሲ ማዕቀፍ መመሪያ፣ ደንብና የሕግ ማዕቀፎችን በማዘጋጀት ዘርፈ ብዙ የአሰራር ስርዓቶች በስፋት ሲሰሩ ስለመቆየታቸውም አቶ ኡስማን ስሩር አብራርተዋል። የተበጣጠሱ መሬቶችን ማጣመር የግብርናን ዝማኔ ለማረጋገጥ የሚረዳ ከመሆኑም በላይ አርሶ አደሮች የሚያባክኑትን የጊዜና ጉልበት ብክነት በሚገባ መቀነስ ያስችላል ብለዋል። አቶ ኡስማን አክለውም ማሳዎችን ኩታ ገጠም ማድረግ በሌላ ዓለም ሲሰራ የቆየ ውጤታማ አሰራር መሆኑን በመግለጽ ይህም በቤተሰብ ደረጃ ለግብርና ተግባራት ምቹ ሁኔታ መፍጠር፣ ህጋዊነትን ማጠናከርና የወል ሀብቶችን በማስጠበቅ የገጠር መሰረተ ልማት በየአካባቢው እንዲስፋፋ ጉልህ አበርግተዋለው ብለዋል። የስልጤ ዞን ዋና አስተዳዳሪ አቶ ዛይኔ ቢሊካ መሬት ውድ የሀብት ምንጭ፣ የምግብ ዋስትናና ሉዓላዊነትን ማረጋገጫ በመሆኑ ጥበቃና እንክብካቤ ይገባል ብለዋል። የስራ ዕድል ፈጠራ፣ ኑሮ ውድነትን ማረጋጋት፣ በሌሎችም በርካታ ጉዳዮች መሬት ያለውን የሰፋ ሚና ከግምት ውስጥ በማስገባት እንደ ስልጤ ዞን በርካታ ስራዎች እየተሰሩ መሆኑን በመግለጽ በዞኑ ከ2003 ዓ ም ጀምሮ ልኬት ስራዎች በመስራት በ 2016 ልኬቱ መጠናቀቁን ተናግረዋል። ይህም አርሶ አደሩ በይዞታው የተሻለ ተጠቃሚ እንዲሆን በማስቻል ጉሉ አስተዋጽኦ እንዳለውም አቶ ዛይኔ ቢሊካ ጨምረዋል። አዲሱ የመሬት አጠቃቀም ስርዓት ምርታማነትን የሚያሳድግ የተፈጥሮ ሀብት ጥበቃን የሚያጠናክርና የአርሶ አደሩን ተጠቃሚነት የሚያረጋግጥ ስለሆነ እንደ ዞን በተገቢ መንገድ ተግባራዊ ይደረጋል ብለዋል። በመድረኩ የተለያዩ የግንዛቤ ማስጨበጫ ሰነዶች ቀርበው ውይይት ተደርጎባቸዋል። የፌዴራል፣ የክልል፣ የዞን፣ የወረዳ፣ የጂዜድ ኢትዮጵያ የስራ ኃላፊዎችና ባለድርሻ አካላት በመድረኩ ተሳትፈዋል ሲል የክልሉ ኮሚኒኬሽን ቢሮ ዘግቧል። በወልቂጤ የከተማ አስተዳደር የነዋሪዎችን የልማት ጥያቄ የሚፈቱና የትራፊክ እንቅስቃሴን የሚያሳልጡ የመንገድ ፕሮጀክቶች ግንባታ ስራ እየተከናወነ መሆኑን የከተማ አስተዳደሩ አስታወቀ። ዘመን ዮሐንስ ዝርዝሩን ያቀርበዋል። የከተማው አስተዳደር ከንቲባ ሙራድ ከድር እንደገለጹት በከተማዋ ነዋሪዎች የመንገድ መሰረተ ልማት ጥያቄዎች ለበርካታ ዓመታት ሲነሳ ቆይቷል። በከተማው ሰፋፊ መንገዶች አለመኖር ለከተማዋ እድገትም ማነቆ መሆኑን ጠቅሰው የመንገድ ችግሩን ለመፍታት ከፌዴራል መንግስትና ከህብረተሰቡ ጋር በመሆን እየተሰራ ይገኛል ብለዋል። በከተማ አስተዳደሩ የውስጥ አቅምና በህብረተሰቡ ተሳትፎ ከ3.5 ኪሎ ሜትር በላይ አማራጭ የውስጥ ለውስጥ የአስፓልት መንገድ ግንባታ በሶስት ምዕራፍ ተከፋፍሎ በመከናወን ላይ መሆኑን ጠቅሰዋል። በመጀመሪያው ምዕራፍ በከተማው ከሰጎመ እስከ ገብርኤል ድረስ የሚዘልቅ 1.2 ሜትር መንገድ እስከ ሰኔ ወር 2017 ዓ ም ድረስ ተጠናቆ ለአገልግሎት ለማብቃት ግን መያዙንም ጠቁመዋል። ከሰጎማ ተነስቶ ገብርኤል የሚደርሰው መንገድ በዚህ ዓመት እስከ ሰኔ ድረስ ባለው ጊዜ ለመጨረስ ኮሚትመንት ወስደን፣ አጋጣሚ ኢኮስኮ ነው፣ ተቋራጩም መንገዱም እየገነባው ያለው ኢኮስኮ የመንግስት ድርጅት እንደመሆኑ መጠን የብልጽግናን ባህል ፕሮጀክቶችን በአጭር ጊዜ ጀምሮ በአጭር ጊዜ መጨረስ እንደመሆኑ መጠን እስከ ሰኔ 30 ይህን እናጠናቅቃለን ብለን እቅድ ይዘናል። ኦልሞስት በትክክልም እናሳካዋለን አሁን ባለው ፐርፎርማንስ። እንደ ከንቲባ ሙራድ ገለጻ በምዕራፍ ሁለትና ሶስት የተያዙ የመንገድ መሰረተ ልማት ፕሮጀክቶችን በሚቀጥለው አመት ለማጠናቀቅ ወሰን የማስከበርና መሰል የዝግጅት ስራዎች ከወዲሁ እየተከናወኑ ይገኛሉ ብለዋል። በወልቂጤ ከተማ ያለው ዋና የአስፓልት መንገድ አንድ ብቻ መሆኑ ለትራፊክ መጨናነቅ ስጋት ከመሆኑ ባለፈ የከተማዋን እድገትም አንቆ መያዙን ያነሱት ከንቲባው ችግሩን በዘላቂነት ለመፍታትና የትራፊክ ፍሰቱን ለማቀላጠፍ በፌዴራል መንግስት በጀት የአምስት ነጥብ ስድስት ኪሎ ሜትር የአስፓልት መንገድ ግንባታ ስራ እየተከናወነ መሆኑን ተናግረዋል። የልማት ስራዎቹ የህዝብን የዘመናት የመንገድ ጥያቄ የሚፈታ ከመሆኑ በላይ የከተማዋን ኢኮኖሚያዊና ማህበራዊ እድገት እንደሚያፋጥንም ከንቲባ አክለው ገልጸዋል። እንደሚታወቀው ከቤተ መንግስት አንስቶ እስከ 99 ያለው 56 ኪሎ ሜትር በኢትዮጵያ መንገዶች ባለስልጣን በጀት ተይዞለት አሁን ላይ ወደ ተግበረ ገባንበት ሁኔታ አለ ማለት ነው። ይሄም ሲሆን ምን ይሆናል? አካፋይ ያለው ነው አንዱ ፓርት ሶስት መኪኖችን ማንቀሳቀስ የሚችል ይሄ ደግሞ በከፍተኛ ሁኔታ ፓርኪንግ አለው። ሁለት ደብል መኪኖችን ማሳለፍ የሚችል አንድ አካፋዩ ብቻ ማለት ነው። ይሄ አሁን ላይ የሚታየውን ከፍተኛ መጨናነቅ መቀነስ የሚችል እንደሆነ የሚያመላከት ነው ማለት ነው። ስለዚህ ያ ከመሆኑ ጋር ተያይዞ በህዝባችን ዘንድ የሚነሳውን ከፍተኛ የመንገድ አማራጭ መንገድ ጥያቄ በአጭር ጊዜ መፍታት የምንችልበትን ሰፊ ስራ እየሰራን ያለንበት ሁኔታ አለን። ከከተማዋ ነዋሪዎች መካከል አቶ ታደሰ መለሰ የከተማዋ የመንገድ መሰረተ ልማት ተደራሽነት ችግር በህብረተሰቡ ላይ ቅሬታ ሲያስነሳ እንደነበር አስታውሰው አሁን እየተከናወነ ያለው ልማት የከተማዋ አነባራዊ ሁኔታ ያገናዘበ መሆኑን ተናግረዋል። ዋና የአስፓልት መንገድን ጨምሮ የውስጥ ለውስጥ አስፓልት ግንባታ ስራዎች መጀመራቸውን የህዝብን ጥያቄ እየመለሰ መሆኑን ያሳያል ያሉት ነዋሪው መንገዶቹ የሚስተዋለውን የመንገድ መጨናነቅ ችግር ይፈታሉ የሚል እምነት እንዳላቸው ገልጸዋል። ወይዘሮ መሰረት መለሰ በበኩላቸው በተለይ ዋናው የአስፓልት መንገድ አንድ ከመሆኑም በላይ ጠባብ በመሆኑ ለትራፊክ እንቅስቃሴው ምቹ እንዳልነበር አንስተዋል። በአሁኑ ወቅት ግንባታቸው የተጀመሩ መንገዶች ሰፋፊ በመሆናቸው ተጠናቀው ወደ አገልግሎት ሲገቡ ችግሩ ይፈታል የሚል እምነት እንዳላቸው ገልጸዋል። ከተማ ትልቅ ጥያቄ የነበረበት ከዚህ ቀደም የህብረተሰቡም ጥያቄ ነበረ። አንድ የፌዴራል መንገድ ብቻ ነበር የነበረው። በተለይ በዓላት ሲኖሩ፣ የተለያዩ ኩነቶች ሲኖሩ ይችን አንድ መንገድ ነው እየተጠቀምን የነበረውና በጣም ብዙ መጨናነቆች፣ ለትራፊክ አደጋም እየተጋለጠ የነበረበት አግባብ ነበረ። ማህበረሰቡ አሁን ከተማ አስተዳደሩ የብዙ ጊዜ የምክር ቤቶችም የህዝብም ጥያቄ ስለነበረ ያንን ጥያቄ ተቀብሎ ኮሚቴድ ሆኖ እዚህኛውን ብቻ ሳይሆን በሶስቱም አቅጣጫ በከተማው በሶስቱም አቅጣጫ አስፓልት ለመስራት እቅድ እንደያዘ ና አንዱ ኦልሬዲ በዛኛው እስከ ኮሌጅ ድረስ ያለው ከዚህ ቀደም ማህበረሰቡ በባጃጅ ኮንትራት እየያዘ እየከፈለ ነበረ ሲጠቀም የነበረው። አሁን ኖርማሊ የባጃጅ ትራንስፖርት አክሰሱ አለ። ከተማ አስተዳደሩ የወሰደው ኮሚትመንት የጥያቄውን ምላሽ እየተመለሰ እንደሆነ አንዱ ማሳያ ነው እና መንገዱ መጀመሪያ ላይ በጣም ጠባብ ነው። አሁን ላይ ግን እግዚአብሔር ይመስገን ህዝብን በማይጎዳበት መልክ ዞሮ መንገዱ ሰፍቶልናል። ይበልጥ ደግሞ ገና ደግሞ አታክልቱ ብዙ ነገር ሲዋብ ደግሞ የበለጠ ነገር ልናገኝ እንችላለን እና መጀመሪያ ላይ በጣም ጥበት አለው። አንድ መኪና ቆሞ፣ አንድ መኪና ነው የሚያልፈው። በደስተኝነት አያልፍም እና አሁን ደግሞ በጣም የበለጠ ከአንድ አይነት ሁለት ሶስት መኪና ያልፋል እና እግዚአብሔር ይመስገን፣ በጣም ደስ ይላል። ወጣት ጅላሉ ጀሊል በበኩሉ የከተማዋ መንገዶች ለእንቅስቃሴ አመች እንዳልነበሩና ይህን ለመቀየር የመንገድ መሰረተ ልማት ስራዎች መጀመራቸው መልካም መሆኑን ተናግሯል። እንደ ዚያ ዘገባ በከተማዋ እየተከናወኑ ያሉ የመንገድ መሰረተ ልማት ስራዎች በግንባታ ሂደት ለወጣቱ የስራ እድል እየፈጠሩ መሆናቸው ተነግሯል። መንገዱ መሰራት ለእኛ ለባጅ ስራ አሪፍ ሆነዋል። ለአስፋልት መሰራት በፊት ገረጋንት ነበረ። አሁን አስፋልት መሰራቱ በጣም አሪፍ ነው። በባጅም አይበላሽብንም። አስፋልት ሰራ አሪፍ ነው። እንደ በፊቱ አይደለም። ይህ አስፋልት ኮሪደር ልማት ራሱን በጀመሩ ለወጣቱ አሪፍ ነው፣ ስራ መስጠሪያ ይሆናል ማለት ነው።